ሳኔ ያስታረቀችው እንዲባል ነው። ዛሬ እና ትላንትና ነገሩ ሰው እንዳይቀየማቸው ማለት ነው ይመስለኛል። ያው እንደሚያማት ስለሚያውቅ ነው የመጣው። እንደሚያማት በፊትም ስለሚያውቅ አሁን እንደ አሁን ብራንክ ነው እንዳይባል እነሱ ሲጀመር ብሩክ ነው አይሉም። ነገሩ እያስኬደ ስላልሆነ ነገሩን ሊያቆሙ ፈልገው ሀብን ዛሬ ያስቀደሙ ነገ ደግሞ ሙሽየነች ደውለው ያስታረቀችው ብለው ያስታረቀችን ብለው ሊመጡ ነው። ምን አለች እንግዲህ፣ እንደ እነሱ ብቻ በሰላም በፍቅር ይምጡ፣ ደስ እንዳላቸው። እኛ በሰላም እንዲመጡ ብቻ ነው የምንፈልገው እንጂ እኛ ቤትም ሆነ ሆነ ምንም ሆነ በቃ እንዲጣሉ አንፈልግም እንዲለያዩ አንፈልግም። እዚህ አይነት ነገር አያሰማ ነበስ ብሌን ያው እቺ ልጅ መጣችልሽ አስገቢያል ናይግበጣም ያስጠላ መለየት ማለት ያስጠላ ነው። ሄሎ

በውስጥ እያወር ነው ይላል። ያው ጽፋለች፣ ያው እየጻፈች ነው። እሷ አስገቢያት በያት ብሌን። እኔ ጋር አልመጣም፣ አንቺ ጋር አልመጣም። እዚህ እያየሁ ነው እኔ። አይዞሀችሁ እያለች ነው። ብሌ የት ሄደች? ያንን የገራጁን ልጅ ያወርዳችኋል እንጂ

ሶፋ ናንብበሻል ብለሽ ነው። እኔ ኔትወርኩ ነው ለካ ያልሄደለው። ቆይ እስኪ ቆይ ቆይ ኔትወርኩ ነው የምልሽ። የልምጣ ያው ገ አለሁልሽ። እግዚአብሔር ይመስገን ወጣች እንጂ ያችን አለሁልሽ። አትጨናነቁ። ውርቀው ነው የሚመጡት በጭቅጭቅ አይመጡም። እንኳን በኋላ ግን ሰላም አለው። በውስጥ እያወሩ ነው ዛሬ ትላንት እሱን አናግሬዋለሁ። ነገ ደግሞ ዛሬ ደግሞ እሷ ጋር ያወራሉ። ተስማምተው ነው የሚወጡት ሰላም ምንም የለም። ኦኬ፣ ሰላም የሆኑ በእግዚአብሔር እንዴት እንደጨነቀ አይመጡም ብላ ልትወጣ ባፊንጫ ልትወጣ ፍራንክ

ድሩ ከዛ ፋንሲ ላቅ ሰላም አይ ነው ነው። ንዴት ልክ ስለሆነ ነው እንጂ አይ ለማ በቃ ሰው ልጅ ብዙን ጊዜ ቆይቶ ፍቅሩን ስላልገጠለት ብዙን ጊዜ ሊለያዩ ይችላሉ። ፍቅሩን ከዚህ በላይ ምንድን ነው? እን አሁን ፍቅሩን እንዲገልጽላት ነው የምትፈልገው። ሲሞች ብሩ ካለማየሁ ናቸው። አደባባይ ላይ አይገለጽም ከጀርባ ካልሆነ፣ በጀርባውም ቢሆን ይግለጽላት። ልጅቷ እኮ እንደዚያ ነው የምትፈልገው። እኔ የምልህ ምን ነው በጀርባ ምን እንደተመካከሩ ምን ቃል እንዳላቸው ምን እና ቃለን ታዲያ ለምን ነቱ ሰላም ያወርዱልን። እናንተ ፍቅር ይግለጽ አይገልጽ፣ እናና እናቃለን ቃል ተግባብተናል እያሉ ስለዚህ ቃል ሁሌ ላ ቢታይ ቃል ተግባብተን የለው ወይ ይላሉ። ስለዚህ አንዳች የሆነ ነገር ዝም በሉ በሰላም እሺ እኔ እናገናኝ። እሺ በቃ ቻው። ኧረ እግዚአብሔር ሰላሙን ያ። አትጫወት። አዊ አልጫወትም፣ ስራ ላይ ነኝ። አሁን እናንተ ስታወሩ ስለሰማሁኝ ነው፣ እንድትረጋጉ ነው። እሺ እግዚአብሔር ነ። እሺ፣ እሺ። አንተ እንደዚህ አንቺ እንደዚህ አይነ ይቆያል እንጂ እሺ። እንግዲህ ነገ ነገር ደግሞ ምን ከመጡልን ነገ ነገም ላይ መጡ ይችላሉ። ነግሪያችሁ ነበር ከትላንቶሪያ ነገ አይመጡም ብዬ፣ ማታም ነግሬያችሁ ነበር ዛይራ አይመጡም ብዬ አደለ? ነገም ላይ መጡ ይችላል። ግን እሑድ ነጋገራሉ ብለሽ ነበር እኮ በቪዲዮ አደለም እኮ በቪዲዮ አይደለም፣ ግን በውስጥ ጨርሰው ይመጡላቸዋል ብለሽ የቆዩት። ታዲያ ላለመጨቃጨቅ እኮ ነው። እሳ እናንተ ጋር መታ አሁሰን ከሚጨቃጨቁ ጥሩ ነው። እዛው ውስጥ ጨርሰው ፏ ብሎ ቢመጡ አሪፍ ነው። በቃ እንደዛ ጠብቁ። ከአሁን በኋላ ጭቅጭቅ የለም። እሱ ሰላም ነው። ወንድሙም ለቆ ነበር። የእሱን እያየን ነበር። እንደሆነ ሰላም ነረምን

ማርያም ብለን ራስ ምታት ከጠዋት ጀምሮ እስካሁን አልለቀቀኝም። አስር የስልኬ ነው፣ ቅድም ማለት ነው ጓደኛ በኢሙን እያወራን ነበረን፣ እኔና ሰው ማለት ነው። በቲክቶክ በአንደኛው ስልኬ ዝም ብዬ ዞር ዞር ስል ብሩክ ዘፈን ለቀቀ፣ ገባሁኝ ቤቱ በሌላ ሰው ቤት አላምንም ብዬ ራሱ ቤት ሰርቻ አረገ ስገባ ለቋል። እሺ ሴቶቹ ፎቶ የሚልኩት ለምንድን ነው? የምን ፎቶ ላኩ ደግሞ በሱ ስር ፎቶ ይገባል። ምን አውቃለው።